በነገራችን ላይ እኔ በህይወታችን አንድ ጓደኛ መኖሩ ግድ ነው ብዬ ነው የማምነው፣ በቃ ግድና ግድ። ረህመቱላሂ ወበረካቱ ድ ጓደኞች እንደዚሁም የቻናል ቤተሰቦች ሰላም ናችሁ ወይ እንዴት ናችሁልኝ ብያላችሁበት አላህ ይንከባከባችሁ ዛሬ በአዲስ ቪዲዮ የመጣሁት ከእናንተው ከኮሜንት ላይ የተጠየቁት ጥያቄዎች ከብዙዎቹ አራት ጥያቄዎች ብቻ ለመመለስ ነው የመጣሁት የማለቴ በጣም ብዙ አዝናኝና ፈታ የሚያደርጉ በጣም ጥሩ ጥሩ የሚባሉ ጥያቄዎችም አሉ። ምንም እዚያ በጣም የሚገርቡም ጥያቄዎች አሉ። ኮሜንት ላይ ሰው ሜዳ ላይ ሲወጣ ብዙ ጥያቄዎችን ብዙ ንግግሮች ይነገራል። ዘና ያደርገ ሀቂቃ እና ከነዚያ ውስጥ አራቶችን ለመመለስ ነው። በነገራችን ላይ እኔ በአንድ ነገር አምናለሁኝ። ማለት አንዳንድ ጥያቄዎች ጠያቂውንም ይሁን ተጠያቂውንም ይሁን አዳማጮችን የማይጠቅሙ ጥያቄዎች አሉ። ማለት እኔ ብመልሳቸው ለማንም የማይጠቅሙ ለምሳሌ እኔ የግል ሕይወት ለሚዳላ ምጥች ነገርኩትም አልተናገርኩትም ለማንም ወሊውም የለውም። ስለዚህ ለሌላም ሰው እንደዚህ ብዙ ሰዎች እንደዚህ አያለው ተፈላፍለው ስለ ግል ሕይወታቸው መዋቅ ምናምን ነገር ይሄን ለማንም ምንም አይጠቅምም እና ከነሱ የሆነ ተሞክሮ ካለ የምትከታተሉ ወይም ከምታደንቁ ሰው ተሞክሮ መማር ይሄ ሌላ ነው። ግን ስለ ግል ህይወቱ መፈላፈል ግን ለማንም አያስፈልግም ወይም ማንንም አይጠቅምም። ስለዚህ እኔ መመለስ ያለብኝም ወይም ለእናንተ እንደተሞክሮ ይሆናል ብዬ የምለውን ነገር ብቻ ነው የምመልሰው። አብራችሁኝ ሆኖ። እሺ ወደ መጀመሪያው ጥያቄ ሲሄድ የመጀመሪያ ጥያቄ ከመጀመሪያው በቅርብ ከተጠየቁ ጥያቄ ነው የምጀምረው። እኔ ዩቱብ መስራት ትፈልግ ነበር ግን ስራ ይበዛብኝ ያልሽ እህት ቁርአን ግሩፕ ገብቼ ሪከርድ ለማድረግ በጣም ተጨናንቄ ነው። አንቺ እንዴት ነው የሚመችሽ ወይ ስራ ቦታ አይደለሽም? በጣም የምትገርሙኝ እናንተ ዩቱብ የምሰሩና ግሩፕ ግሩፕ ላይ ተማሪዎችን የምታስተምሩ እህቶች፣ ጊዜው እንዴት እንደምታበቁ ትላለኝ። የእህታችን ጥያቄ ከተያወታችን መስለኝ ነው ይህ ጥያቄ። ባጭሩ አንቺ ሰው ቤት ነው የምትሰሪው ወይስ ቤትሽ ነው? እንደዚሁም ጊዜው እንዴት ነው የምታብቃቁት የሚለውን ጥያቄ ነው ባጭር የምመልሰው። በነገራችን ላይ እኔ እንደማንኛውም አረብ አገር ያሉ እህቶቻችን ሰው ቤት ነው የምሰራው። ሰው ቤት እየሰራሁ ባለኝ ጊዜ ሸር የማደርገውን ሸር አድርጋለሁ መማረውን ደግሞ እማራለሁ ማለት ነው። እዚህ ጋ ጊዜው እንዴት ነው የምታብቃቁት? ለምሳሌ ስራ የተሰጠንን ኃላፊነት ትተን ማለት አይደለም፣ መስራት ያለብንን ስራ አጥርተን ቶሎ ቶሎ ብለን እንሰራለን ሳንለግም ማለት ነው። ስራችን ስራችን ነው ከሁሉም በላይ ማለት ነው። እና ስራችንን ቶሎ ቶሎ ብለን ከጨረስን ጊዜ ካለን የረፍት ሰዓት የረፍት ሰዓት ካለም በዛ በረፍት ሰዓታችን ሸር የምናደርገው ካለ የምንማረው ካለ የምናስተምረው ያንን ጊዜ እናብቃቃለን። በተጨማሪ የእንቅልፍ ሰዓት ለምሳሌ ዘጠኝ ሰዓት የሚሰጠን ከሆነ ከዘጠኝ ሰዓት አንድ ሰዓት ተኩል ወይም አንድ ሰዓት ያክሉን ለምንማመርበት ወይም የምናስተምርበት የሆነ ነገር የምንሰራበት ኢትዮ የሆነ ሌላ ሚዲያ ለዛ እሰጣለሁ ማለት ነው ያን ስላችሁ ከመማርበት ወይም ሸር ከማደርገው በል ለራሳቸው ጊዜ መስጠት ያስፈልገናል። ሴት እንደመሆናችን ሴት ከሴትም ውጭ ያለ ወንዶችም ቢሆኑ ለራሳችን ጊዜ መስጠት ያስፈልጋል ማለት ነው። ከሁሉም ከጀዋላችንም ከሁሉም በፊት ለንጽህናችን፣ ለጤናችን፣ ለሁሉም ነገር ራሳችንን ቆም ብለን የምናስብበት፣ የምናይበት፣ የምናዳምጥበት ጊዜ ሊኖረን ይገባል ማለት ነው። በተለይ ደግሞ እኛ ሴቶች እንሆን ብዙ ጸጉራችን፣ ሁሉ ነገራችን ጊዜ እንክብካቤ ያስፈልጋልና ከሁሉም በፊት ራሳችን ጥሎን እንዳይሄድ ገንዘብ ነገ ይመጣል። ራሳችን ላይ አትክሮ ልናደርግ ይገባል ማለት ነው። ከስራውም በፊት ማለት ነው። ገንዘብ እኛን ሊያሳክም አይችልም ማለት ነው። አንዴ ከተጎዳ። ኦኬ፣ ወደ ሁለተኛው ጥያቄ ይሄዳለኝ። ሁለተኛ የተጠየቅኩት ጥያቄ ከስደት ምን ተጠቀምሽ? ምን አጣሽ? ስደት በመምጣትሽ ተጸጽተሽ ታውቂያለሽ? ካለ ምን ነበር ያስተምራል። ከሸካፊ እኔ ላይ ጥሩ ጥያቄ ነው። ከስድስት ምን ተጠቅምሽ? ከስድስት ብዙ ነገር ተጠቅም ያለው በቃ ከምገልጸው በላይ ስድስት ላይ ብዙ ነገር ተጠቅም ያለው፣ ድኔንም ሆን ለዱኒያም ለድኔም በቃ ብዙ ነገር ተጠቅም ያለው። ስድስት ለእኔ ዩኒቨርስቲ ነው ማለት። አንድ ተማሪ ብዙ ተማሪዎች ዩኒቨርስቲ ሲገቡ ጥሩ ነገር ተምረው ጥሩ ደረጃ ደርሰው የሚወጣሉ ጥሩ ውጤት ይዘው ግን በዛው ልክም መጥፎ ነገር ተምረውም እንደዚሁም ወድቀውም ተባረው የሚወጡ አሉ። ስደትም ልክ እንደዛ ነው። ጥሩ ነገር የተማረበትም ጥሩ ነገር ያስተምራል፣ መጥፎ ነገር የተማረበትም መጥፎ ነገር እንደዚሁም ብዙ ነገር የሆነበትን ሰው አለ ማለት ነው። ስለዚህ ስደት ላይ እኔ ብዙ ነገር ነው በጣም ትልቅ ዩኒቨርስቲ ነው ማለት ነው እና ምን አጣሽ? ያጣሁት ነገር በስደት ላይ የማመን ፍቅር ቀይናቴን የእናቴን እናትነትን ክብካቤ በፍቅር አጥቻለሁ። ምንእንጃ ሌላ ምንም ስደት ላይ ሌላ የሚጠፋ ነገር የለም ፍቅር ነው። ስደት በመምጣት ተጽተች ተጽተሽ ታውቃለሽ ወይ? ባልመጣው አላውቅም ስደት በመምጣት በጣም ደስተኛ ነኝ። አልሐምዱሊላህ እንኳን መጣሁኝ። ምክንያቱም ብዙም የማላውቃቸውን ነገሮች አውቄበታለሁ። ከሰው ጋር መኖር ራስን ብቁ ማረጊያኔ ማለት ኃላፊነትን በራስ መውሰድ፣ አንዳንድ ጊዜ ከቤተሰብ ወጣ ብሎ በራስን ውሳኔ መኖር ሙሉ ያደርጋል። ያኔ መቻላችንን ያሳየናል። እና በራሴ እንድኖር በራሴ እንድወስድ በራሴ ከሰው ጋር እንድኖር መከራን፣ ችግርን ብዙ ነገሮች ማለፍ እንድችል አድርጎኛል። ስለዚህ ስደብ በመምጣቴ ደስተኛ ነኝ ማለት ነው። አልሐምዱሊላ ከለም ነበር ያስተምር ከሻከፍ የለም። ስደብ በመምጣቴ የሰጸ ስቸ ስለማላውቅ የሚያስተምር ነገር የለም። ሌላኛው ወደ ሶስተኛው ጥያቄ፣ ሶስተኛው ጥያቄ በህይወትሽ ባላደርገው ብለሽ የምትጻፊ የምትጻጻችበት ማለት መሰለኝ በህይወትሽ ባላደርገው ብለሽ የምትጻጻች የሚጻጻትሽ ነገር ምንድን ነው? በህይወቴ ባላደርገው ብዬ የምጻጸትበት ነገር ሶስት ነገር አለኝ። በህይወቴ ባል አደርገው ብዬ የምፀፀተው ነገር የመጀመሪያው ነገር እንደ ማንኛውም ሙስሊም እንደ አንድ ሙስሊም ወንጀል የሰራሁበት ቀን ምን ነው ባልሰራሁ ብዬ እጸጸታለሁ። ለምሳሌ ጌታዬን ያመጽኩበት ቀን። ወንጀል ስላችሁ አላህን የምናምፀው አላህን የምናስቆጣው በእጃችን ሊሆን ይችላል። በግራችን፣ በቀልባችን፣ በምላሳችን፣ በጆሯችን፣ በዓይናችን ወይም በሁሉ ማዕከላችን አላህን ልናስቆጣ እንችላለን። እና ያንን በቃ እንደ ማንኛውም ሙስሊም የሆነ ወንጀ ሰርቶ ተውት ያደርጋል። ያ ግን እናንተ አላህን ያመፅንበት ቀን ትዝ ሲለን ሁልጊዜም ነው የሚቆጨው እንጂ ደስ አይልም አይደል? ስለዚህ እኔ ያን ቀን ነው የሚያስከፋኝ ማለት ነው። ጌታን ያመፅኩበት ቀን ትላንት የሚሆን ከአሁኑ ሰዓት በፊት ያለው ጌታን ያመፅኩበት ያጸጽተኛል ማለት ነው፣ ወይም ያስከፋኛል ትዝ ሲላይ። ሌላውም ሁለተኛው የምጸጸትበት ነገር ባሳለፍኩት ጊዜ እድሜ በቃ እድሜን በንቶ ፈንቶ ያሳልፍኩበት ሰዓቴን ያልተጠቀምኩበት እድሜ በቃ በእድሜ የተሻለ ነገር ሰርቼ ለምሳሌ በዱንያ ይሁን በድኔም ላይ የተሻለ ነገር ሰርቼ ባለማለፍ እጸጸታለሁ። ለምን ጊዜያችን እድሜያችን ይሄዳል፣ ይሄዳል፣ ይሄዳል፣ በቃ እኛ ምንም ነገር አልሰራን። እዚህ ጋር በጣም እጸጸታለሁ። ምክንያቱም አሁን ላይ ስታው ከእኛ እድሜ በታች ያሉት ብዙ ነገር ሰጥተው ስታዩ፣ እኛ ደግሞ እድሜያችን ድረስ ምንም ነገር የማይጠቅም እዚህ ግባ የሚባል ነገር ወድንያ ላይ ዲላየ ላይን በቃ ለራሳችን ሳንጠቅም ለሰውም ሳንጠቅም በቃ ተወለድን ሞትን። እኔ በጣም ይሄም ጻጽኝ ነው፣ ዕድሜ የዚህ ድረስ ምንም ባለመስራቴ ማለት ነው። አሁን ኢንሻአላህ እንደርሳለን፣ አሁን አረጀን እንተናል ማለት አይደለም፣ ግን ባል እያለፉ በጣም ይጸጽተኛል። ለምሳሌ ሀታ በስደት ላይ ሆነን ጥሩ የኢንተርኔት አገልግሎት እያለ ብዙ ነገር መማር ብዙ ነገር ማስተማር እየቻለን ብዙ ነገር ማወቅ መልመድ እየቻለን መጀመሪያ ተንባወሪ እንደዚሁም በተለያዩ ድራማ ፊልም በማየት ወይም በቃ የማይሆን ጓደኛ ለራሳ ለእኛ የማይጠቅም ወይ እሱን የማንጠቅም ጓደኛ የሆነች እሷ ጋር በንትን በማለት በእሷ ጉዳይ ላይ በመናከር ጊዜያችንን በማሳለፍ ይሄ በጣም ይጸጽታል። እናንተ እንድትማሩበት እና አሁን ላይ ያላችሁበት ወደፊት በቃ የተሻለ ሰው ለመሆን የተሻለ ነገር ተምረን ማለፍ እንዳለብን ነው የማስተላለፈው መልእክት። ሌላው ሶስተኛው መጸጸታ ነገር እንጃ ስሜታዊ ያደርጋ። ይሄ ለሁላችሁም ትምህርት ይሆናል። በጣም በአንድ ጊዜ በጣም መወዳት ጓደኛ በጣም ለረጅም ጊዜ መወዳት ማከብራት እና በጣም በቃ እውነተኛ እና ታማኝ ጓደኛ። በቃ በእስልምና ውስጥ ለምሳሌ የእውነተኛ ጓደኛ መስፈርት አለ አይደል? የጦር ጓደኛ መስፈርት እና ያንን መስፈርት ያሟላ ጓደኛ ነበረች። ግን በሆነ ሰዓት ላይ በሆነ ነገር በቃ በትንሽ ነገር ተቀያይመን ለአንገናኝ ተለያየን። አሁን አሁንን አለችበት በታላቅ ምስሱ አለሁበት አታውቅም። ያው የሌለዋ ነገር እንደዚ አደረገን። የምጸጸተውና አሁን ላይ ቢሆን እኔና የሷ ጓደኝነት ወይም አሁን ላይ ባገኛት ብዬ እመኛለሁ። ምክንያቱም ጓደኛ በዚህ ህይወታችሁ ላይ ጓደኛ ያስፈልጋል። ጓደኛ ስላችሁ እዚህ ጋር እያወራ ያለሁ ስለ ተቀናኝ ፆታ አይደለም። በነገራችን ላይ የምትይዙልኝ እኔ እንደዚህ ሴት ከሆነ ሴት ጓደኛ፣ ወንድ ከሆነ ወንድ ጓደኛውን በቃ ሽዳሬ ይኖራል፣ ቤተሰብ ይኖራል፣ ሁሉ ነገር ይኖራል። ግን የእውነት ጓደኛ ያስፈልጋል። በዚህ ምድር ላይ ስንኖር አንድ ጓደኛ እውነተኛ ጓደኛ ያስፈልጋል። ሲከፋና አብሮን ሚሆን ስንቸገር፣ ስንደሰት፣ በቃ አቀበ ስንወጣ አብሮን የሚወጣ ስንወርድ አብሮን የሚወርድ ጉዳይ እኛ እንኳን ባንኖር ጉዳያችንም ጉዳዩ አርጎ የምትሰራልን የሆነች ጓደኛ፣ የእውነት ሚስጥር ጠባቂ የሆነች ታማኝ ጓደኛ ልትኖረን ግድና ግድ ነው ማለት ነው። እኛም እንደዛው ታማኝ ልን ግድና ግድ ነው። በቃ አንድ ክፍል የዚህ ዓለም አንደኛው ክፍል ታማኝ ጓደኛ ከጎን ያስፈልጋል። ምንም የሚኖር ምንም ማለት ተጨማ እና በዚሁ ላይ የምትመሩ ነገር። በነገራችን ላይ ፍቅር በህይወት አንድ ጊዜ ነው የሚመጣው። ልብ ስብራትን በህይወት አንድ ጊዜ ነው፣ መልሶ አይሰበርም፣ መልሶ ማፍቀር አትችሉም። ለምሳሌ ፍቅር ስላችሁ እኔን ቅድም እንዳነገርኳችሁ ያኔ እንደዚህ እህት ብላችሁ ታምኗትና ታምናችሁና ትተማመናላችሁ፣ ግን መጀመሪያ ነው ያ ነገር የሚሆነው። አንድ ጊዜ ግን ልብ ከተሰባበራችሁ ሁለተኛ ሌላ ሰው ለማስገባት ፍቅር አይችልም። በቃ በህይወት አንድ ጊዜ ነው፣ በደንብ በእውነተኛ ፍቅር የምታፈቅሩት በህይወታችሁን፣ በደንብ የምትሰበሩት አንድ ጊዜ ነው። ሁለተኛ አይሰበርም። በቃ ባለፈው ዘው ተሰበረ እና በዚሁ አጋጣሚ አሁን ጥሩ ጓደኛ ካላችሁ አሁን ተጠቀሙበት፣ በደንብ ያዙት፣ ተንከባከቡት ሴትም ከሆነች እንደዚ ተንከባክቢያት፣ ማንጥር ጓደኛ እሺ፣ በቃ ከአንቺ በላይ ከምንሽም በላይ ናት እና ለአንቺ ብታስፈልግሻለሽ ተንከባክቢያት። ሌላው የመጨረሻው ጥያቄ ነው ብዬ ነው ማስበው የሚሻለው። አራተኛው ጥያቄ ፍርዶ በርቺ፣ ግን የትና ከማን ጋር ነው ቁርአን የከራሹ ጥሩስ ሸህ ከወቅሽ መቅራት ትፈልጋለሁ በአላህ ይላል ቁርአን የቀራት ቁርአን ቀርቻለሁ ማለት አልችልም። እየቀራሁ ነው እየቀራሁ ነው እንጂ ቁርአን ቀርቻለሁ ማለት አልችልም፣ ግን እየቀራሁ ነው። ቁርአን ግን መቅራት የጀመርኩት ሀገር ቤት ሆነ ኢትዮጵያ ሆነ ነው አይደለ፣ ነው እንጂ አይደለም፣ ኢትዮጵያ ሆነ ቁርአን መቅራት የጀመርኩት ግን አሁንም እየቀራሁ ነው፣ አልጨረስኩም እና ሀገር ነው የቀራሁት። ሌላው ነገር ግሩፕ ጥሩ ሸካው ሻስ አስገቢ ነው የሚለው ቁጥ ይሄንን ኮሜንት ያደረግሽልኝ እህቴ ኮሜንት ላይ ወይም በቴሌግራም ፍዶስ የሚል አለ። እንደዚሁም እዚሁ ላይ ኢንቦክስ አድርጊልኝ ቁጥርሽን፣ እንሻላ አዳደርግሻለውኝ ወይም ከጦሩ ውስታዝ ጋር አስተዋውቅሻለሁ። ውስታዛም አለች አስተዋውቅሻለውኝ። ይህን ይመስላል። አራት ጥያቄዎችን እንደምመልስ ነው ቃል የገባሁትም። በጣም አዝናኝ አዝናኝና አስቂኛውን ጥያቄዎችም አለሁ። ሀቂቃ የምር በጣም የሚያስቁና ሁልጊዜም ፈገግ የሚያደረጉ ጥያቄዎች አሉ። ኮሜንት ላይ ብዙ ኮሜንታቶች አሉ። እኛ ከምንናገረው በላይ ኮሜንታቶች ያስቃሉ፣ ትምህርት ይሰጣሉ። እና በቃ ይህንን ነው መመለስ ያለብኝ። አብራችሁን ስለቆያችሁ፣ አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። በዚሁ አጋጣሚ ከእኔ መልክት ልትይዙና ልትማሩ የሚገባው ነገር ጊዜያችን ሳያልፍን አሁን መጠቀም አለብን። ወደፊት ለዱንያችን ሁን ዲናችን የሚጠቅም ነገር መማር፣ ማስተላለፍ፣ መከታተል አለብን። የሚጠቅመንን ለይተን እንወቅ፣ የማይጠቅመንን እንተው። እንደዚሁም ጓደኛ የማትጠቅመንን ጓደኛ ዛሬውኑ ግንኙነታችንን ማቆም አለብን። ለምን? ጊዜዋን እየበላን ጊዜያችንን እየበላን እንጂ እሷ ለእኛ ጠቃሚ አይደለም፣ እኛ የማንጠቅማትም። ስለዚህ ጓደኛ ሲቸግረው የሚመጣ ሲደሰት የሚቀርብ የሚርቀን እኛ ስንቸገር የሚርቀን ስንደሰት የሚርቀን እንደዚህ በቃ ተቃራኒ የሆነ ጓደኛ ላደለ ስታገኙ አብሯችሁ ይባላል፣ ደግሞ ስታጦቱታችሁ አይነት ጓደኛ ከሆነ ከዛሬ አቁሙ፣ ተለዩ። ታማይ ጓደኛ፣ ምስጢር ጠባቂ፣ በቃ ጉዳያችሁ ጉዳይ ነው የምትል ጓደኛ ካለች ደግሞ ጠበቅ አርጓት፣ እንደኔ ሳትጸጸቱ። አብራችሁን ስለቆያችሁ አመሰግናለሁ። ፊአማኒላሁ አሰላሙ አሌይኩም ረመቱላ በረካቱ።